ይህንን ቃል ስናስብ የዚህች በትር መቆጥቆጥና ማበብ ሲዝኑን ያልጠበቀ ፍሬ ማፍራት በመገናኛው ድንኳን በታቦቱ ስር ስላደረ ነው ብለን ነበር ምናስብ። ግን ለካ መገናኛ ድንኳን ውስጥ ታቦት ውስጥ ያደረው ክብሩ ያለበት ውስጥ ህሉና ያለበት ውስጥ ያደረው አስራ ሁለት በትር እንጨት ሆነው የወጡ አሉ። ልዩነቱ ኖት ኦንሊ ፕሬዘንስ እግዚአብሔር ነገ የመረጥኩት ይለያል ነው። እኔ ማንን እንደምፈልግ፣ እኔ ከማጋ መስራት እንደምፈልግ እንደመረጣችሁ ይታወቃል። ማሽ የሚያቅሽ ሁሉ ያቃል። በማግስቱ ሙሴ ወደ ድንኳኑ በገባ ጊዜ በሌዊ ነገድ ስም የቀረበችው የአሮን በትር ለምልማ አገኛት። ሌዊ ነገድ ስም ዋና አንድ ለአረንጓዴ ቅጠል አወጣች፣ እምቡጥ አወጣች፣ የበሰለ ፍሬ አወጣች። ድንገት የሚበቅል ነገር አለ። ከአንድ ምዕራፍ በፊት ጭቅጭቅ ነበር፣ ሁ አሪዩ የሚል እነ ሙሴና እነ አሮን እኛ ሁላችንም እኩል ነን አንድ አይነት ነን የሚል የእኩያ መንፈስ። አንድ አይነት ነን የሚል ችግር የለም እኔ አላብራራም፣ ያብራራልኛል በዚህ ክርክሩን አቆመዋለሁ፣ የሚል ቃል ሙግቱን በዚህ ይዘጋዋለሁ። በምን በአንድ ቀን ያንተን ነገር ፍሬ በምስ ከምትሰሩት ስራ መካከል እናንተ ያብባል። በአንድ ሌሊት አበባ ያወጣል። በአንድ ሌሊት አረንጓዴ ቅጠል ያወጣል። በአንድ ሌሊት የበሰለ ፍሬ ያፈራል። መንፈሳዊ ዓለም ላይ የመመረጥን ያህል ትልቅ ጉልበት የለም። ጳውሎስ ምና እግዚአብሔር የመረጣቸው ማን ይከሳቸው? የሚያጻድቅ እግዚአብሔር፣ የሚኮንንስ ሌላ ማን ነው? ያዕቆብን ወደድኩ፣ ኤሳውን ጠላዋ አለ። በምርጫ ቦርድ አይደለም። እሱ ልምሱ አስልቆ ሰውን የሚመርቅ አንተ በሸክላ ሠሪው እጅ እንዳለ ጭቃ ነህ። የፈለገውን የክብር እቃ አርጓል፣ የፈለገውን የውርደት እቃ አርጓል። የትኛው ጭቃ ነው ጀበና አድርገኝ የሚል እግዚአብሔር የመረጣቸው ሰዎች ሰው አስር ዓመት የጋገረውን ቂጣ በደቂቃ እጃቸው ይገባል። ይጣን ከዳንክ በኋላ ፋይት የሚያደርግ ይህን አለ አክሰስ እንዳታረግ ምነው የሚመሰክረው እንዳገለገልኩት ይመሰክራል። እንደ መረጠኝ ይመሰክራል። አሜን ያልኩት እሱን እንደሆነ ይመሰክራል። የተናገረኝ እሱ እንደሆነ ይመሰክራል። ሌሊት የምትቀድሙ ሰዎች አላ ነገ ሰው ስላንተ አፉን ይቀይራል። እኔ አላስረዳም አለ። እኔ አልከራከርም አለ። ሰብስብልኝ ስማቸው ይጻፍበታል። የጠቅላላው ስም ይጻፍበት። የመረጥኩት ይለያል። የመረጥኩት ንግድ ፈቃድ ይለያል። የመረጥኩት ቢዝነስ ይለያል። የመረጥኩት አገልጋይ ይለያል። ስሙኝ አገልጋዮች፣ የሆነ ደመና ይለያችኋል። ከአንድ አይነት መደዳ ያወጣችኋል። የእናንተ ስም ያለበት ላይ መጥቶ ይቀመጣል። ይሄንን ደመና ይዛችሁት ሂዱ። እውነት ለኔ ድል የሰጠን እግዚአብሔር ከሆነ ይሄን ደመና ውሰደው። ላልወለድካቸው ልጆች ውሰደው ሰደው እግዚአብሔርን የሚፈራ ቤት እንደሆነ ይለያ። የአገልጋይ ቤት እንደሆነ ይለያ። በልጆች ይለያ። በምትሠራው ስራ ይለያ። ዛሬ አረንጓዴ ቅጠል ይጀምራል። መጀመሪያ አረንጓዴ ቅጠል ቀጥሎ እምቡጥ ቀጥሎ የበሰለ ፍሬ። አረንጓዴ ቅጠል፣ ይሄ በትር ለማግኘት ውሃ ይፈልጋል፣ አፈር ይፈልጋል። እሱንም ባያገኝ ላያገኝ ይችላል። የፀሐይ ብርሃን ይፈልጋል። የፀሐይ ብርሃን ከሌለ ቢጫ ቅጠል ነው። ምንድነው ልዩነቱ? መመረጥ። አረንጓዴ ቅጠል አንዱ ሲዝንህ ነው ማለት አደባባይ የምትታይበት ዘመን ነው ማለት ከተደበክበት የምትወጣበት ዘመን ነው ማለት። የሆነ ሰው ህይወት ላይ ክርክር አለቀ። ወደ ኖህ መርከብ የመጣው ቅጠል ቤት መጣ። በቃ ውጣ የሚለው ቅጠል ቤት መጣ። በቃ ውጣ ውጣ የሚል ቅጠል፣ ያች ርግብ ያመጣችው አረንጓዴ ቅጠል። ውጣ ደግስ፣ ውጣ ዘምር፣ ውጣ አመስግን። በጣም ደስ ይለኛል። ከአስራ ሁለት በትር መካከል አንዲት በትር ቅጠል አወጣ፣ አቆጠቆጠ፣ ፍሬ አፈራ። ከዛ ማን ነች ተብሎ ስሟ ታየ። የሌዊ ወገን የአሮን በትር ነች። የእናንተ ስም የተጻፈበት ነገር ሁሉ፣ ንግድ ፈቃድ ቢሆን፣ የትምህርት ማስረጃ ቢሆን፣ ዋትኤቨር ሊብሬ ቢሆን፣ የመሬት ካርታ ቢሆን፣ የናንተ ስም ያለበት ነገር ድንገት አፈራ። የሐኪም ማስረጃ የናንተ ስም ስላለበት ከኤችአይቪ ነጻ የናንተ ስም አለበት ከካንሰር ነጻ ይሁን አለ።